ቤተሰብ እንኳን ደስ አላችሁ፣ አዲስ ነገር አለ። እንኳን ደስ አላችሁ፣ እንኳን ደስ አለን። በጣም ደስ ብሎኛል። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች፣ እንግዲህ ሰሞኑን ያው በአዲስ አዲስ ነገር ከች ከች እያልኩላችሁ ነው። እንዴት ናችሁ? እኔ በጣም ደህና ነኝ፣ አለሁላችሁ። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስና ፈጣን ፈጣን መረጃዎች፣ ትኩስ ትኩስ መረጃዎችን አደርሳችኋለሁ። እና እንግዲህ ቤተሰብ ትላንትና አንድ ቪዲዮ ሰርቼ ነበረ በጣም ብዙ ሰዎች ብዙ ኮመንት ብዙ አስተያየት ሰጥታችኋል ያው እኔ የተሰማኝንና ያየሁትን ነገር ነው ሼር ያደረግኩት ወደ እናንተ እና ዛሬ ግን አንድ አዲስ ነገር አለ አንድ ሰው አውልቼ ነበረ ኢንስታግራም ላይ እኔ ለእናንተ ለተመልካቾቼ ለቤተሰቦቼ የማልሆነው የማልፈነቅለው ድንጋይ የለም እኔ ለእናንተ እናንተ ብትሰድቡኝ በኮመንት አንዳንድ ሰዎች ስትሰድቡኝ ነበረ፣ ይሁን ይቅር ብያቸዋለሁ። ምንም ማለት አይደለም፣ ፍቅር ያሸንፋል በሚለው ማለት ነው። እና አንድ ሰው አውርቼ ነበረ፣ ለዴዚ ቅርብ የሆነ ሰው። እንግዲህ ሰሞኑን ትልቅ ሰርፕራይዝ ይኖራል ተብለናል። በጉጉት እንጠብቃለን ቤተሰብ በጉጉት እና ያ ሰርፕራይዝ ምን እንደሆነ ያው አንዳንድ የጠረጠራችሁም ሰዎች አላችሁ፣ ምን እንደሆነ የገባችሁም ሰዎች አላችሁ ዴዚ ወዴት እየሄደች እንደሆነ ማንጋ እየሄደች እንደሆነ የገባችሁ ሰዎች አላችሁ። እና አንድ ለዴዚ ቅርብ የሆነ ሰው አውርቼ ነበረ። ያው በግልጽ ማንጋ እንደምትሄድ ስም ተጠቅሶልኛል፣ ሁለት ሰዎች ስም ተጠቅሶልኛል። ከነዛ ሁለት ሰዎች መሀል አንዱ ጋር ነው የምትሄደው። በግልጽ ግን ማንጋ እንደምትሄድ መናገር አልፈለገም ያ ሰው ግን የምትሄደው ሁላችንም ወደ ምንፈልግበት ቦታ ነው። ህልማችን የነበረው በቃ የምንፈልገው ነገር እኛ የእነሱ ወዳጆች ማየት የምንፈልገው ነገር በቃ ይህ ነገር፣ በጉጉት የምንጠብቀው ቀን ይሄ መችስ ነው። በቃ እነሱን አንድ ላይ በቃ እንዲ ላፍርጠው እንዲ ማየት በቃ የምንፈልገው ትናንትና አይሆ የነበራችሁ ሰዎች አላችሁ። ግን የተሰማኝን ስሜት ነው። ትላንትና ቪዲዮ የሰራውላችሁ እና ሰሞኑን፣ በጣም በቅርብ ቀን በጣም አዲስ ነገር ይኖራል። ሁላችንም የምንጠብቀው የምንጓጓለት ነገር ይፈጠራል። ያንን ደግሞ አሳውቃችኋለሁ እኔ ለእናንተ ማለት፣ እየተከታተልኩኝ አዲስ አዲስ ነገር ሲኖር ወዲያኑ ነው ለእናንተ ማደርሳችሁ። እስኪ ልጅቷንም ደግሞ ደግሜ ለማውራት ብዙም ለማውራት ፍቃደኛ አደለችም ኢንስታግራም ላይ ነው ያወራዋት እና ማንነቱን በግልጽ መናገር አልፈለገችም አይ ቲንክ ያው ሰርፕራይዝ ነገር ነው ነገሩና እንደምንም ብዬ እንድትነግረኝ ለማድረግ እሞክራለሁ እና እንግዲህ ይመስለኛል ያው እንግዲህ ያው ይመስለኛል ሁላችንም እንደምንጠረጠረው ነገር ይመስለኛል የደዚህ ሁኔታ አካሄዷ እና እውነት እኔ ማን ነው እንደኔ እነዚህ ልጆች አንድ ላይ ሆነው ቤተሰብ መስርተው በቃ ትልቅ የራሳቸው ነገር ኑሯቸው ወልደው ከብደው ማየት የሚፈልግ እንደኔ፣ ታውቃላችሁ በጣም ነው በቃ አንድ ሰው ምን አገባሽ የራበሰው ህይወት ምናምን የምትሉ ሰዎች፣ ይሄ በቃ ሚዲያ ነው ሚዲያ። አንድ ሰው እንደዚህ ፌመስ ሲሆን ተከታይ ወዳጅ ኖረ፣ ገባችሁ? አሁን የእነሱ ወዳጅና ተከታይ ነኝ። ስለዚህ የእነሱ የሆነ ነገር ያስጨንቀኛል፣ ያሳስበኛል። እነዚህ ልጆች ወይኔ ሲጣሉ እንዴት ነው በቃ ባላወኳቸው፣ እነሱን መከታተል ባልጀመርኩ ያልኩባቸው በጣም እጅግ በጣም ብዙ ቀናቶች አሉ። ገባችሁ ሲጣሉ እንደሚከፋኝ እንደሚደብረኝ ሁላ። እንደዚህ ደግሞ አዲስ አዲስ ነገር ሲኖር ደግሞ በቃ ውስጤ ደስ ደስ ደስ ነው የሚለው ታውቃላችሁ። እና እነሱን እኔ ትልቅ በቃ ትልቅ ነገር ላይ ነው ማየት የምፈልገው። ሁሉም በቃ ፋሚሊያቸው ተስማምቶ ሁሉም በቃ ሰላም ሁነው ይሄ የተደባበሩት ነገር ይቅርተባ ብለው ምናምን ቤተሰብ አንድ ላይ ሆነው እንደዚህና ሌክስን ተገናኝተው ወልደው ከብደው ቤተሰብ መስርተው ማየት ነው ሁላችንም አይደለ የሁላችንም ፍላጎት ያ ነው ስለዚህ አሁን እኛ የእነሱ ተከታዮች ምንድን ነው ማድረግ ያለብን ጸሎት በጸሎት ፈጣሪ ሆይ እነዚህ ልጆች አንድ ላይ አድርግልን ቤተሰቦቻቸውን አስማማልን በመሀላቸው የተፈጠረውን ክፍተት ድፈንልን ብለን ጸሎት ነው ማድረግ ያለብንና፣ እግዚአብሔር አንድ ላይ ያደርጋቸው። በጣም የሚዋደዱ ደስ የሚሉ ጥንዶች ናቸው። እግዚአብሔር አንድ ላይ ያደርጋቸው። ቤተሰቦቻቸውን ፈጣሪ እያስማማቸው እንሻላ ደግሞ ይስማማሉ። ሁሉም ነገር መልካም ይሆናል። እነሱም የራሳቸውን ላይፍ ይጀምራሉ፣ ይወልዳሉ። በቃ የሚፈልጉትን አይነት ህይወት ይኖራሉ ከእግዚአብሔር ጋር ማለት ነው። እኛ ጸሎት በማድረግ ነው ልናገዛቸው የምንችለው። እሷም እንግዲህ ወደምትሄድበት በሰላም ሂዳ እ መልካም ነገር ለማየት ያብቃን እኛንም ለመደሰት እና። ቤተሰቦቼ አሳውቃችኋለሁ በቅርቡ በጣም አዲስ አዲስ አዲስ ነገር በቃ የሚገርም አዲስ ነገር ይኖራል። አሳውቃችኋለሁ እሱን። እናንተም በቅርቡ የምታዩት አዲስ ነገር ይኖራል። ይህን አዲስ ነገር ደግሞ ለማየት እንዳመልጣችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ። አመሰግናለሁ። ባይ